ጀመር አንቺ፣ ምን ልትሰሪ መጣሽ እዚህ? ንቀት ነው እህ፣ የትኛው ንቀት ነው? እኔ ምን ትሰሪ ያለሽ እናት አባቴ ቤት፣ ሁሉ ነገር እኮ በቃ በቃኝ ብዬ እኔ ከሁሉም ነገር ስርቅ፣ ለምንድነው የምትከተሉኝ? አይገባኝም። ለምን መጣሽ? የመጣውበት ምክንያት እኮ እየነገርኩ ነው። ጋር አልፈልግም። አንቺም ከነ ምክንያትሽ መምጣት አያስፈልግሽም። ከነ ምክንያትሽ እዛው መቅረት ትሻለሽ እኮ። ለምንድነው ታዲያ በእኔ ስም፣ ለምንድነው ከሱ ጋር ልትጣይ የምትሞክሪው? ከህይወታችሁ ወጣሁኝ አይደል እንዴ ሩታ? እንዲ? ለምንድነው የኔ ስም ሊነሳ የሚገባው? ይኸው እኔ አልገዛሁትም እያልኩሽ እኮ ነው። አንቺ ልጅ ከዮታችን ነው አንቺ ሩታ፣ ነገሮችን ወደ ሌላ የምትወስያቸው። አሁን ይኸውልህ ነገር አይገዛችሁ ነገር፣ ምንም አይነት ነገር የለም። ይሄው ተረጃ፣ አሁን ይዘሀት ሄድክ ከዚህ ምንም ነገር አልፈልግም። ሰምተኛል አይደል እኮ ሩታ እንሄዳለን ግን ደግሞ መጀመሪያ ያለውን እውነታ እንድታቂት ስለምፈልግ በቃ እሷንም እውነቱንም ከነ እውነቱ በቃ ትሂድልኝ አልፈልግም አስወጣልኝ ከዚህ ነገር አንዴ ብትረጂ አልፈልግም ምንም አልፈልግም ሩታ ሌላ ሰው እሱ አትተውኝም ወይ ስለዚህ ልሂድ፣ ልቀቀኝ። ምግቡ እንዝጋው በሩ። ሰላም ቤተሰብ፣ እንዴት ናችሁ? ደህና ናቸው። እኛ በጣም ደህና ነን፣ እግዚአብሔር ይመስገን። ቤተሰቦቻችን፣ ሰውቻችን እንግዲህ ዛሬም ተመልሰን መጥተናል። ተመልሰን ስንመጣ እንግዲህ እነ ሩታ ቤት ነው የምንገኘው ማለት ነው። ቤተሰቦች ሄርሚንም ይሳቅንም ይዣቸው መጥቻለሁ። ትናንትና የተፈጠረውን ነገር አይታቸዋል ብዬ አስባለሁ። ትናንትና ሩታ ይሄንን ስጦታ ሰጥቻት ግን አልቀበልም ብላ መልሰዋለችና ሄርሚላንም ይሳቅንም የመጣሁበት ምክንያት አለ እናውም ከኢሳ አቅም ጋር ሌላ ሰውም ነበረ፣ እና ይህንን ወርቅ የገዛ ነው እሱም ነበረ። የምሬኔት ነገራችሁ ማለት ነው። እና ደግሞ ሄርሜላም ደግሞ ያለውን እውነታ ታውቃለች። ሄርሚ ያው እነግርሻለሁ አብዛኛውን ነገር እሷ እንዳልገዛችሁ ምናምን ለእናንተ የምትነግራችኋለች። ለሩታም ደግሞ ለማስረዳት ተሞክራለች። ለምን እኔ ደብሮኛል፣ የሰጠኋትን ስጦታ መለሱ፣ ሩታ ማለት ነው። ለምን መመለስ አልነበረባት? የፈለገ ቢሆን ከእነሱ ይልቅ እኔን ነበር ማመን የነበረባት። እና ይመስለኛል ሰውም በዚህ ሰዓት እኔና እሷ ስንስማማ ምናምን አይወድም፣ እና በመሀል ለመግባት ምናምን እየሞከሩ ያሉ ሰዎች አሉ። በዛም ይመስለኛል እና አስረጃችሁ ይሄ ሰላም ውድ ቤተሰቦች እንዴ ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። ያው ዛሬ አብርሽ ደውሮ ሊን ነው ወደዚህ የመጣሁት ትናንትና የተፈጠረው ነገር የኔ እጅ ምንም እንደሌለበት ለሩታ ለማስረዳት ነው ዛሬ መጣ ነው አይ ቲንክ ይሳቅም ሲገዛ አብሮት ነበረ። ይሄን ወርቅም ሆነ የእጅም ሆነ የአንገት ወርቅ እኔ አልገዛሁም ምንም ሐሳቡም አልመጣልኝም የመግዛት ሐሳብ የለኝም። እራሱ አብርሃም ያደረገው ነገር ነው፣ የእኔ እጅ የለበትም። ለሩታ የገዛውት ምንም ሰዓትም ሆነ የእጅ ነገር የለም። እና አሁን ላይ ዝም ብሎ ሳስበውም ወሬም እየመጣ ነው። አላውቅም ለምን ከዚህ ጋር ከኔ ጋር ለምን እንዳያያዙትም አላውቅም ማለት ነው እንጂ ምንም የሰማሁትም ያወቅኩትም ነገር አልነበረም።

አብሮ አደጌ ጓደኛዬ ከሱ ጋር ሆኜ ነበር። ይሄንን ስጦታ የገዛውልሽ ማለት ነው። ምንም ምን መጀመሪያ ሄርሚላንም ይዛት የመጣሁበት ምክንያት በደንብ ያለውን እውነታ እንድታቂ ስለምፈልግ ነው። ምን ብዬሽ ነበረ? አንተ ሲጀመር ንቀት ነው ነው ንቀት ምን ብለን ተነጋግረን ነው የሄድከው? እንዴ ምንም ሳትቀበኝ እኮ ነው ይዤው ነው አይደል? እኮ በቃ እኔ መቀበል አልፈለኩም ሰጠሁህ፣ መሄድ ነበረብህ። ይዘህ ሩታ እኮ ማምጣት አልነበረብህም። እሷን ስንጀምር እሷን እንዳታመጣት እዚህ ቤት አላልኩህም ነበር? ብየሀለሁ አላልኩህም? እንዴ ስሚኝ፣ እኔ መጣሁበት ምክንያት እንዴ ልንገርሽ፣ ይሄንን ሰዓትም ሆነ የአንገት ወርቅም ሆነ የእጅ ነገር የገዛሁልሽ ነገር የለም። ይሁን። ሰዓት ነው አየሽ? የመሰላቱ ለሰዓት ነው ሰዓት አይደለም። አሁን ነው እንኳን ያየሁት። ለአንቺ ለምን ለምን ብዬ ነው የምገዛው? ለምን መቼ የተቀራረብነው? የትኛው ጓደኝነታችን ነው ለአንቺ የምገዛው? በምን አንገል አስበሽ ነው? ያልገዛሁም። ደውሎልኝ፣ እሷ ማሳመን አለብን አንቺ የገዛሽላት አይነት ስሜት እየተሰማት ነው። ስለላይ ነው የመጣሁት እዚህ እንጂ ቤት መጥቼ ልረብሸሽ አይደለም። እንድታምኚ ነው ባፌ መጥቼ እንጃ ሌላ ነገር እናንተ በመጣችሁ ቁጥር ከአፌ ክፉ ነገር መልቀም ነው የምትፈልጉት ሲጀመር አንቺ ምን ልትሰሪ መጣሽ እዚህ ንቀት ነው የትኛው ንቀት ነው እኔ ምን ትሰሪ ያለሽ እናት አፋቴ ቤት ሁሉም ነገር እኮ በቃ በቃኝ ብዬ እኔ ከሁሉም ነገር ስርቅ ለምንድን ነው የምትከተሉኝ አይገባኝም ለምን መጣሽ የመጣውበት ምክንያት እኮ እየነገርኩሽ ነው አልፈልግም አንቺም ከነ ምክንያትሽ መምጣት አያስፈልግሽም ከነ ምክንያትሽ እዛው መቅረት ትሻለሽ እኮ ለምንድን ነው ታዲያ በእኔ ስም ለምንድን ነው ከእሱ ጋር ልትጣይ የምትሞክሩ ከህይወታችሁ ወጣሁኝ አይደል እንዴ እሩታ እንዲ ለምንድነው የኔ ስም ሊነሳ የሚገባው? ይሄው እኔ አልገዛውትም እያልኩሽ እኮ ነው። አንቺ አንቺ ሩታ ለምንድነው ነገሮችን ወደ ሌላ አሁን፣ ነገር ምንም አይነት ነገር የለም አሁን ሰምተኛል አይደል? እኮ ሩታ እንሄዳለን ግን ደሞ መጀመሪያ ያለውን እውነታን እንድታውቂ ስለምፈልግ በቃ እሷንም እውነቱንም ከነ እውነቱ በቃ ትሂድልኝ። አልፈልግም አስወጣልኝ። በት ነገር አንዴ ብትረጂ። አልፈልግም፣ ምንም አልፈልግም። ሩታ ሌላ ሰው ነው እሱንም በቃሽ። እሱንም አትተውኝም ወይ በዚህ ልክ እኮ ቤተሽ ሰው መጥቶ አክብረሽ ቢያንስ አናግረሽ ነው ማሽን ጋር አረ፣ አክብሬ እውነት ከዚህ በፊት ኮን ቤት ሰው ትዳር ያከበረውን ነው ደሞ ማከብረው፣ ክብር ለሚገባው ነው ክብር የሚሰጠው። እሺ ልቀቀኝ፣ በእናትህ እኔ እኮ ከዚህ በፊት ሩታ ቤተሽ አልመጣው ማለት ለእንዴ፣ አሁን ይሄ ነገር ላስረዳሽ ነው የመጣሁት። በቃ ምናልባት አንድ ሰው የሆነ ሰው የሆነ ነገር ሊነግርሽ ይችላል። በቃ ልክ ነሽ አልመጣሽ ነው ቤቴ ትክክል ነሽ እኮ ይሁን። ዛሬ ደሞ ጭራሽ ብለሽ ብለሽ እናት አባቴ ቤት አይናውጥተሽ መጥተሻል። አሁን እባክሽ በክብር ትወጫለሽ ወይስ አትወጪም? ወጣልሻሉ ግን ቢያንስ ያለውን ነገር ለመረዳት ነው። ችግር የለውም። ደስ ይለኛል። ቢያንስ መጀመሪያ ያለውን እውነታ ተረጅን ይሄንን ወርቅ በቃ ግን ስገዛ የነበረ ሰው ነው እዚህ ጋ ይዤ ልሽ የመጣሁት እና ደግሞ እኔ እኔ አሁን እንዴት ተናግሪ እንደማሳመን አለ። ግን እኔ አሁን ይኸውልሽ፣ ስለማሳመን አይደለም አሁን እውነታውን ለመናገር ይኸውልሽ፣ ይሄንን ወርቅ የእውነት ስነግርሽ ማን ነው እንዴት ተጨንቆ ኬት እንዴት ሆኖ እንዳመጣው እግዚአብሔርን፣ የዛኔ ብትኖሪ እኔ እንጃ። የእውነት አንቺን ለማስደሰት ያላረገው ጥረት የለም። የእውነቱ ለመናገር ማን ነው እግዚአብሔር አንቺን ለማስደሰት ያላረገው ነገር የለም። ከብዙ ነገር ጋር ተጋጭቶ ከብዙ ነገር ጋር ሀሳቡ፣ የእውነት ምን ማድረግ አለብኝ ከየት አውጥቼ እንዴት እያለ ነበር እንትን እያለ ነበር። ስለዚህ እውነት ይህንን ሲገዛ እኔ እና እሱ ብቻ ነበር። ተከፈለሽ ማለት ነው ሰው ላመጣልሽ። ቢያንስ እውነት እኮ መውጣቱ አይቀርም፣ ስሰሚው ለምን ድን ነው? ሁልጊዜ አንቺ በመሃል የሆነን ሰው እየሐሳብ እየሰማሽና እየተቀበለ ስለምን ነው ግን ነገር አልፈለኩም። ሻውን ለምን አትተውኝም? እሺ የማትፈልጊበት ምክንያት ከእሱ ጋር ነው ወይስ ከእኔ ጋር ነው? ምንድን ነው? እሺ ይኸው እውነታውን ነገርኩሽ እኮ እኔ እሱ እንዳልገዛችሁ ምናምን ነገርኩ እኮ። የሰው ልጅ ሀሳቡ ብዙ ነው፣ በጣም በጣም ብዙ ነው። ምናልባት አሁን ይህንን እንደዚህ ስላደረግኩኝ በመልካምነት ምናምን ይታይልኝ ነው አይደለም። ሰው መልካም ነገር ያደረገ መስሎ ራሱ ከጀርባው ምን እንዳለ ምንም አይታወቅም። ገባህ አይደለ? ስለዚህ ምንም ነገር አሁን እኮ ላንቺ ምን ያደረገችው ነገር የለም። እኔ ምንም ነው ምንም ማውራቱንም አልፈልግም መግባባቱንም አልፈልግም። ይዛሃት መሄድ ይችላል ወይስ አችልም? ሩታ አቃ፣ ለቤት ነው ችግር። ሰው ከመጣ ያለውን ነገር አውርተሽ ተግባብተሽ ለመፍታት ሞክሪ ነው ነው ስለዚህ አውርተን አንዳንዴ በትዕግስትም የሆነ ሆኖ ሆኖ ጊዜ እያለፍክ የምታወራቸው ምናምን ነገሮች ይኖራሉ። ነገር ግን ከልክ በላይ ሲሆን ሁሉም ነገር ያስጠላል። ይሆን ልክ አለው ገደብ አለው። እሺ ለሁሉም ነገር በቃ እዛ ጋር ሌላ ታሪክ እየፈጠርክ ከዚህ ጋር ደግሞ ሌላ ነገር ለማስመሰል አትሞክርም። ምን ፈጠራ ላይ ሌላ ነገር ነው እንጂ። ይሄኔ እኮ ነገር አልገዛውም። እኔ ምን ምን ሩጣ ታንደ ጉልበተኛ ምን ሻውጣሽ? ለምን ነው ሻውጣ? ለማስረዳት እኮ ቤት ድረስ እነዚህ ልጆች ነው እንደማልፈልግ ነው። ምንም አይነት ስጦታ አልፈልግም ያልተቀበልኩ። እሺ ችግር የለውም አልፈልግም። ይሄን ስጦታ መቀበል ከአንተ አልፈልግም። እንደዛ በግልጽ አማርኛ ያለውን ነገር ይሁሉ ቦታ እነሱን ማምጣት ማድከሚል ምናምን ነው ነው። እነሱ የሚያስረዱሽን ነገር ስሚያቸው። ለምን እያልኩሽ ነው፣ በማይገባኝ ቦታ ቆሜ እዚህ ጋር ላውራብሽ ፈለጋሽ? ቢያንስ የሆነ ነገር ከሰማሽ ይኸው ቆሜ እየነገርኩሽ ነው። ከዚህ በላይ የተሻለ ምንም መረጃ የለም። ከኔ በላይ የተሻለ መረጃ ማንንም ሰጥሽ አይችልም አይደል? አዎ። በቃ ጭንቅላት ሲበዚህ ልክ አታሳምኝው። ደህና፣ አሁን ሻረ፣ ደህና ናችሁ አይደል? ለምን ለምን፣ አሁን የኔን ስም አንስቶ ከእሱ ጋር መጣላቱ ለምን አስፈለገ? እየነገርኩሽ ነው። ከዚህ በላይ የተሻለ መረጃ ማንም ይሰጥሽ የለም። እኔ ነኝ አይደል ባለ ጉዳዩ? እኔ ነኝ አይደል? ምንም ነገር አልፈልግም በቃ

ቢያንስ ሰላምን ስለምፈልግ ነው የሁሉ ነገር እያደረኩኝ ያለሁት። በቃ የሳምንት በሰላም የኖርን ነበር አይደለ? መጥቼም በምፈልገው ሰዓት ልጅንም እያየሁኝ ነበር አይደለ? አዎ፣ በቃ ልጅን ማየት ትችላለህ። እኔ እኮ አሁንም ቢሆን ስለዛ ጉዳይ ምንም የነፈኩ የከለከልኩ ነገር የለም አይደለ። ግን በቃ ከኔ ጋር ያለህን ነገር አልፈልገውም። ገባ እንዴት እንደሆነ ታውቃለህ? እዚህ ሌላ ታሪክ ነው፣ አንተ ያለህበት ታሪክ። ትመጣና ደግሞ እኔ ጋር የሆነ ነገር ለመፍጠር አትሞክር። በቃ ይሁን፣ እንደ ኮኔክት እንድታረግ እያረኩ ነው አይደለ

ማረግ ምፈልገው ነገር በእምሩ ማረግ ፈልገው በቃ ይችላል። ገባህ አይደል ሰላሙንን ፈንን ወርደ ሰልክም ነው አዎ ለምን እኮ ቢያንስ በቃ ተረጀኝ። የመጣንበትን ነገር በቃ እሺ ተረዳችሁ። ሁሉን ነገር ሰማሁኛ። በቃ መረዳት የምፈልገውን ተረድቻለሁ። ማወቅ ያለብኝን አውቅ አውቀያለሁኝ። አሁን ልገባ ነው። ጨረስኩ ነው ወይስ የምትጨምሩልኝ ነገር አለ? ሌላ የለም አይደል? ምንም የምትጨምርልኝ። ስለዚህ ልሂድ፣ ልቀቀኝ።